ሰላም ሰላም ውድ የሚኪቲዩብ ቤተሰቦች እንዴት ናችሁ? ደና ናችሁ? አይ አለን እኛ ደና ን እግዚአብሔር ይመስገን። ደና ናችሁ በሰላምና ማኪቲዩብ ነው የምታቆኝ። ዛሬ ደግሞ በሚኪቲዩብ ተገኝቻለሁ ማለት ነው እና የተገኘሁበት ምክንያት ትልቅ ትልቅ ፕሮግራም አለን ዛሬ። የሰላም ልጅ ክርስትና ነው እግዚአብሔር ይመስገን ለዚህ በቅተናል። እና ውድ የሚኪቲዩብ ቤተሰቦች ዛሬ

ሁሉንም ነገር ማሳያችሁ ይሆናል እስኪ ወደ ሰላምዬ ልጅ ክርስትና እንግባ አንዳንድ ነገሮችን እጠይቃታለሁ ምን ተሰማችሁ ቤተሰቦቿ አባት ዘመድ ሁሉም ተሰብስበዋል እና እጠይቃቸዋለሁ ምን እንደተሰማቸው አብረን እንግቡ

ውድና የተከበራችሁ የሚኪቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉም ሰላም ነው። ሰላማችሁ ይብዛ በያላችሁበትኝ አገራችንም ሰላም ያድርግልንን። ከዚህ በመቀጠል ለወንድሜ ለወርቅነህና ለእህቴ ለሰላም እንኳን ደስ ያላችሁ። እንኳን ለዚህ ያበቃችሁ ለዚችን ሰዓት ስለበቃችሁ እጅግ በጣም ደስ ብሎኛ ነኝ። ልህት ለወንድም ለእናት ለአባት ላክስት ላጎት ለልጅ ለልጅ በሙሉ

እንኳን ደስታችሁ ደስታችን ሆነ። እጅግ በጣም ደስታ ጥፍድረው ሆኖ አለኝና እናንተ ከሰውናችሁ እያከበራችሁ እኔም ደግሞ ከዚህ ሆኜ እያከበር ሆኖና ከእናንተ ጋር ብሆን ኑሮ እጅግ በጣም ደስ ባለኝ ነበረ። ይሄ ቀን እጅግ በጣም ደስ ያለ ቀን ነው። የሰው ልጅ ከእናት ካባቱ ይወለዳ ነኝ ከዛ እናት አባቱን ትቶ ከሚስቱ ጋር ሆና ከባሏ ጋር ትሆናለች የሚለው ቃል ተፈጸመ። ከዛም ደግሞ የእግዚአብሔር ቃል ኪዳን ሆኖ እርቡ እችም ምድርም ሙሏተኝ እንዳለው እግዚአብሔር

ስለዚህ ያ ጊዜ ደረሰና ወለዳችሁ ለቃል ኪዳኑን በቃችሁ ለዛሬዋ መልካም ለተቀደሰችው ቀን ስላበቃችሁ እጅግ በጣም ደስ ብሎኛ ነኝ ና ደስታችሁ ደስታዬ ነው። ከእናንተ ጋር ብኖር ኑሮ እውነት ለመናገር እጅግ በጣም ደስ ይለኝ ነበረ። ግን አልቻልኩኝም። በስራ አጋጣሚ ያው በየአመቱ መውጣት ስላልቻልኩኝ አመት እንደውም አይሆንም ይመስለኛ ነኝ ስለዚህ

ስላልቻልኩኝ መምጣት አልቻልኩም። ታውቁታላችሁ። ከዚህ በመቀጠል መናገር የምፈልገው ስለ ብዙ መስዋዕትነት ለከፈሉ እህቶቼ ነው። ይህም ደግሞ ለጓደኛ ተብላ ለማትጠራው ከእህትም በላይ ለሆነችው እህቴ ለመክሊት ነው። መክሊት ከጓደኛ በላይ ከእህትም በላይ ሁና ከጓደኝነት አንስታ እስከ ሰርጉ አንስታ

ከእርግዝና ከእርግዝና ንስታ እስከ ማራስ ድረስ ይህን ሁሉ ብዙ መስዋዕትነት የከፈለች እንደ እሱ አይነት ጓደኛ ሳይሆን እንደ እሱ አይነት እህት ማለትም የማይቻል ነው። ስለ እንደ እሱ አይነት መልካም ሰው ቅን ሰው አላየሆኝም፣ እና እግዚአብሔር ብድርሽን በጓደኛ ሳይሆን በልጅ እንድታገኘው በመልካም ህይወት እንድታገኘው ትዳርሽ የተባረከ እንዲሆን ከወዲሁ መኛለሁኝ ከሰርግሽም

ከሁሉ ነገርሽም አብረንሽ እንደምንሆን ባለሙሉ ተስፋ ነኝ። እንደዚህ አይነት ቀን ሰዎች ቢበዙልን በምድራችን ላይ እጅግ በጣም መልካም ነው። እህትም ደግሞ አሉ ብዙ አይነት እህቶች በእውነት ሜሪ አንቺ የሚከፈልሽው ትዳርሽን ትተሽ ልጆችሽን ትተሽ፣ ሶስት ወር ይኸው ከዛም በላይ እንግዲህ አብረሻት እስከሆንሽ ድረስ እጅግ በጣም ላመሰግነሽ እወዳለሁኝ። ኃላፊነቱ የአንቺም ብቻ

ሳይሆን ሌሎችም አሉ። እህት ወንድም፣ ሁላችሁም ሳትለየዋትኝ ይህን ስላደረጋችሁ እግዚአብሔርን አመሰግነዋለሁ። ሰላም በአካባቢዋ መልካም መልካም ሰዎች አሉ። ሰላም ሁልጊዜ እግዚአብሔርሽን ልታመሰግኝ ይገባሻል። ብለሽዋንም ቤተሰቡ እንኳን ደስ አላችሁ፣ እንኳን ደስ አለነን። ደግማችሁ እህት ወንድም እንድታመጡለትኝ ለወንድማችን እግዚአብሔር ፈቃዱ ይሁንልንን፣ ሀገራችን ሰላም ያርግልንን። በያላችሁበት ሰላም እግዚአብሔር አይለያችሁ የምንሰማውንን

ከባድ ከባድ ወሬ ሁሉ ደግሞ በመልካም ነገር ቀይሮልን ሀገራችንም ሕዝባችንም ሕይወታችንም እንዲባረክ እግዚአብሔር ፍቃዱ ይሆንልነን። እናቱ እናታችሁን ወላዲተ አምላክ ቅድስት ድንግል ማርያም በበረከቷ በጸጋ በፍቅሯ አትለያችሁ አትለየነን። መላትካን ቅዱሳን በያንዳችሁ በየክብራቸው ቤታችሁን ጓዳችሁን ይወታችሁን ይባርክልነን።

ዛሬ ያው ክርስትናም ነው፣ ድርብ ድርብ በዓል ነው ማለት ክርስትና ማለት በክርስትና በጣም ትልቅ በዓል ነው እና ሁሉም ደስታ ነ እንጃ የዛሬ በጣም ትልቅ ደስታ ነው። ምክንያቱም የሰው ልጅ ከስጋ ይወለዳል ስጋ ነው ይባላል፣ ከመንፈስ ይወለዳል መንፈስ ነው ይባላል። ከስጋ እናት አባቶቻችን ይወልዱናል፣ ከመንፈስ ደግሞ የምንወለደው በአርባ ቀንና በሰማኒያ ቀን ነው።

ይሄ ትልቅ ደስታ ነው። ከዚህ በላይ ምንም ነገር የለም። ምክንያቱም ሀብተ እግዚአብሔርን ይዘን ነው የመጣ ነው። ስንወስድም ሀብተ እግዚአብሔርን ይዘን ለመምጣት ነው። ከዛም ይዘን የመጣ ነው ሀብተ እግዚአብሔር ነው። ስለዚህ ትልቅ ክርስትና ነው። ከክርስትና በላይ እንግዲህ ምንም ደስታ ያለ አይመስለኝም፣ እና በተጨማሪም ደግሞ እዚህ የሚያየሁት ፍቅር ምናምን እህቴ እንደዚህ ደስ ብሏትም ባለፈው መጥቼ የማይቻለሁ እኔንም ተቀብለውኛል

ማዘር እግዚአብሔር እድሜውን ከፋ አርጎ ይስጥልን፣ በረከቱን ይስጥናቸው። ጎረቤቶችም አሉ ከጎንም ያሉ ሁሉንም ትነግረኛለች። ያው ቤታችን ነው ቤት ነኝ ያለሁት ነው የምትለን ስንደውል። ከዚህ ሌላ ምንም እናገረው የለም። እንግዲህ እግዚአብሔር ይመርቃችሁ፣ እግዚአብሔር እድሜያችሁን ይስጥ ያርዝመው። እንግዲህ ከእግዚአብሔር በላይ እንግዲህ የሚመርቅ የለም። የጎደለውም ካለ እግዚአብሔር እንግዲህ ጨምሮ ይባርካችሁ። ወንድሜ

ከተወለደበት ቀን አንስቶ እስከ ዛሬ ድረስ አንድም ቀን ተለያይተን አናውቅም። አብረን ያለ ነው እናት ወንድሞች አሉና ከዚህ ሁሉ ደስታ አብረውም ቢኖሩ ነው በጣም ደስ ይል ነበረ። ቢሆንም ግን እግዚአብሔር ይመስገን በእውነት እኔ እንደዚህም ዛሬ አላሰብኩም። ስመጣም እንግዲህ እንዴት ነው የምለው ነበር። ግን እግዚአብሔር ይመስገን እኔ ሁሉ ነገር ሰርግ ነው እንጂ ይሄ

ክርስትና መድል ይሄ፣ እግዚአብሔር ይስጣችሁ። እዚህ ያሉ ጎረቤቶች ጠቅላላ፣ በተለይ ማዘር እግዚአብሔር ብድሮትን መድኃኒዓለም ይክፈል። እስኪ ምን ተሰማት ስለ ዛሬው ቀን የሚለውን ደግሞ እስኪ ምን ሰማት። እኔ እንጃ እውነት

በትቡ በጣም ደስተኛ ነኝ። ማርያምን በጣም መወዳት እህቴ ናት። ሲከፋኝ ስደሰት ሁሌ አለች ከጎኔ። ማለት ማማክራት ምን የምላት እሷን ነው በጣም ነው መወዳት። እውነት እግዚአብሔር ለሲክብር ክብር ስላበቃሽ፣ እውነት እግዚአብሔርን በጣም ነው የማመሰግነው እውነት። ለአንቺ በጣም ነው የማመሰግነው። አንቺ ይገባሻል። በጣም መልካም ሴት ነች።

ከሁሉም በላይ የእውነት እኔ በጣም ነው የምወድሽ፣ እህትሽ ሁሌም እግዚአብሔር ስኬታማ ያርግሽ። ሁሌም ዓለምሽን ሁሌም ደስተኛ ሁኚ። እንኳን እግዚአብሔር ለዚያ ያበቃሽ። እውነት በብዙ ፈተና ያለብሽ ልጅ ነሽ። እግዚአብሔር ብቻ ብዙ ደስታ ይስጥሽ። እኔ በጣም ወድሻለሁ። እግዚአብሔር ከዚህ የበለጠውንም ያርግልሽ። እንኳን ደስ አላችሁ።

እሺ እና አንድ የቀረ ትልቅ እንግዳ አለ። እህቷ ባለውለታዋ ውለታዋ ይጠይቃታል። አሁን ስለ እሷ እንግዲህ ማለት የምችለው ነገር የለም። ልጄም ናት፣ ታናሽም ናት፣ እናቴም ጭምር ናት። እኛ ማንም የለም፣ ተደጋግፈን አንድ ላይ ነው ያለን።

በቃ ስለ እሷ ሳስብ ይከፋኛል። በጣም አልችልም፣ ማውራትም አልችልም። ብቻ ከዚህ በላይ ትንሽ ማየት እፈልጋለሁ። እወድሻለሁ እህቴ፣ ገና እንበዛለን። እሺ አልተጨነቂ አለውልሽ እኔ።

አመሰግናለሁ። ማመስገንም መመስገንም ያለባቸው ሌሎች የቀሩ ሰዎች ነበሩ፣ በብዙ መንገድ አብረዋት የነበሩ አብረዋት ሲጓዙ የነበሩ በብዙ በብዙ ነገር እና፣ እስኪ እነሱን ደግሞ ምን ተሰምቷቸው ይሆን የሚለውን ደግሞ ምን ጠይቃቸው ይሆናል። አመሰግናለሁ።

በቅድሚያ እንኳን እግዚአብሔር ለዚህ ቀን አደረሰን አደረሳችሁ። እና እነኚህ ሁለቱ ጥንዶች በእውነት እግዚአብሔር የመረቃቸው እግዚአብሔር የባረካቸው፣ ሁለቱም እውነተኛ ክርስቲያኖች እግዚአብሔርን አመስጋኝ እግዚአብሔርን አምላኪ ናቸው እና በእውነት በጣም ደስ የሚሉ ጥንዶች ናቸው። እግዚአብሔር ሲያገናኝ ሰውን ምንድን ነው የሚባለው?

ተረቱ እንትን አለብኝ፣ ባልና ሚስት ከአንድ ውሃ ይቀዳል ይባላል። አዎ እናቶች ከአንድ ወንዝ ይቀዳል ይባላል። በእውነት ሁለቱም የተባረኩ ፈርሃ እግዚአብሔር ያላቸው በጣም ጥሩ ጥንዶች ናቸው እና ካገኘዋቸው ሰዓት ጀምሮ እውነትም ሁለቱም ለዚህ ደረጃ እስከሚበቁ ድረስ ተዋደው በፍቅር እኛም ያው ባለን አቅም ከእነሱ ጎን ነበር እና እግዚአብሔር እንኳን ለዚህ ቀን አደረሳቸው።

አሁንም እግዚአብሔር ደግሞ ባርኳቸው ይኸው ለፍሬ አብቅቷቸው ለዚህ ቀን በመድረሳቸው በጣም ደስ ብሎኛል፣ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እናንተም ጎረቤቶቼ በጣም ነው የማመሰግናችሁ። በእውነት በጣም በጣም የምትመሰገኑ ናችሁ እና በጣም ደስ ብሎኛል። አመሰግናለሁ። ደስ ብሎናል። ደስታችን ነው

በጣም ደስ እሺ ነገር ብትል እሺ። አመሰግናለሁ። በቅድሚያ እንኳን ለዚህ ቀን አደረሰን፣ እንኳን አደረሳችሁ። በእውነት በጣም ደስ የሚል ፕሮግራም ነው። ሁለቱም እንግዲህ ወንድሜ ወርቅነህ፣ እህቴ ሰላም እንኳን ደስ ያላችሁ፣ በድጋሚ እንኳን ለዚህ ቀን አበቃችሁ። በእውነት ያው ቅድም እንደተባለው ባልና ሚስት ከአንድ ወንዝ ይቀዳል ነው፣ እውነት ነው። ሁለቱም ዲስፕሊን የሆኑ ልጆች ናቸው።

እግዚአብሔር ፍጻሜያችሁንም ያሳምረው። እንኳን ደስ ያላችሁ። አመሰግናለሁ። እሱ አሁን ደግሞ በጣም በብዙ ነገር ስታማክራት እንዲህ ብታረጊ እንዲህ ብታረጊ ስትላት በተለይ በቃ እውነት እንደ እህት ቀርባ ስታዋጋት የነበረች ይሰዋለች እና እሷስ ምን ተሰምታት ይሆን? እኔ ደስታ የተሰማኝ እንኳን ደስ ያላችሁ።

እሺ አላስጨንቅሽም ከዚህ በመቀጠል እንግዲህ የኬክ እንደ ይቅርታ በጣም አክስቷ የሰላምዬ አክስት በእውነት እንደው ምን ተሰምቷት ይሆን

በጣም ደስ ብሎኛል፣ እግዚአብሔር ይመስገን። ለዚህ ቀን ላበቀን አምላክ ስሙ ለዘላለም የተከበረ ይሁን። እግዚአብሔር ይመስገን። እንደዚህ ሆና ለማየት እኔእንጃ በቃ የምለው ነገር የለም። እንግዲህ እግዚአብሔር ከዚህ ወደፊቱ ደግሞ ከዚህ ያማረ አድርጎ እንዲያኖራት እመኝላታለ። በጣም የተለየች ቅን፣ ውስጧ ቅን የሆነች ልጅ ናት።

እንነቷ እስከመጨረሻው ከሷ ጋር እንዲህ ከርም እፈልጋለሁ። እግዚአብሔር ይመስገን። እግዚአብሔር ያክብራቸው። እግዚአብሔር ይመስገን። እግዚአብሔር ለዚህ ያበቃል። ክብር ምስጋና ይድረሰው። ለሁሉም ለተባበሩ ሰዎች ሁሉ እግዚአብሔር ሰላምና ፍቅር ጤናን ያደለ ሰው ልጅ ዋናው ነገር ጤና ነው። ጤና ካለ ሰው ምንም ሆኖ ሮጦም የትም ደርሶ ያድራል። ወሳኙ ጤና ስለሆነ ለማንም ሰው

ጤናና ፍቅር ሰላም ሚስጥ እግዚአብሔር ያክብራችሁ። አመሰግናለሁ። እኛም በጣም ነው የምናመሰግናችሁ። እና እስካሁን ያለውን ፕሮግራም አይታችሁታል። ይሄንን ይመስል ነበረ። አሁን ደግሞ የኬክ ቆረሳ ባልና ሚስት ያካሂዳሉ ማለት ነው።

እግዚአብሔር ይመስል በጣም ባለውለታ የሆኑ እናት አሉን፣ ጎረቤቶች አሉን። የእሳቸውንማ ደስታ ሳንሰማ አይቀርም እና ማዘር እውነት፣ እስቲ ምን ተሰማዎት? በመጀመሪያ ደረጃ ይህን ከመሰለ ቤተሰብ በመቀላቀላችን።

እግዚአብሔር የተመሰገነ ይሁን። እኛ ምክንያቱም እች ልጅ ስትመጣ የመጣችው የመድኃኒዓለም ቀን ነው። ስትመጣ የእሷ መድኃኒዓለም ነበር እና ቀጥ ብላ ከዚህ ቤት እንትን አስቀምጣ መድኃኒዓለም ሄደች። ጎረቤት ማለት ነው። ወይኔ የምን አይነት መልአክ የሆነች ልጅ መጣችልን ያል ነው። ለምን እኔ አላቃትም ገና መከራየቷንም አልሰማውም። ሳልሰማ ቤቱ ተከራይቷል ምናምን አሉኝና እና መድኃኒዓለም ዘዋት መጥተው ነው ያየኋት እዛ ቤት ማለት ነው

ማታ እዚህ ከተከራይ ናት ስላቸው፣ ተከራይታለች ብለው መጡ። ቅዱስ ናት። እኔ በምንድነው በጣም የበለጠ ነገር ብዙ የሚደነቀው መልካም ቤተሰብ እንደዚህ ነው። በቃ አገራችን እንደዚህ ቤተሰብ ሲዋደድ አገር ይዋደዳል፣ ጎረቤት ይዋደዳል፣ ሁሉም ደስ ይለዋል። ይቺ ልጅ ኑሮ ትታ ትዳሯን ትታ አብራ ገና እችም እንትና መክሊት ስንት ጊዜ የተመላለሰችው

ይቺ እህቷ ከፍ ስቅ ብላ መቼም ዛሬ አንድ ቀን እንኳን ትተውት ሲያድሩ ኖሮ ይጎላል የማንኛችንም። እግዚአብሔር ብድሩን ይግባችሁ ሁላችሁም ማለት ነው። እና የዛሬዋ ቀን በጣም የተቀደሰች ቀን ናት። እንደው ጥሩ ልጅ ናት፣ ጥሩ ቤተሰቦች ናቸው። እኔ እውነቴ ነው። ከልጆችም አለያቸውም። ብዙ ልጆች ነበሩ ብዙ እያገቡ እየወለዱ ምን እያሉ ነው የሚሄዱት። ከዚህ ግን ደግሞ አሁን ደግሞ

ትንሽ ለየት ያለ ነው ከጸባይ ጋር ከመልካምንትን ጋር እግዚአብሔር ልጃችሁን ደግሞ ትልቅ ጸጋ ይስጥልን፣ እንደው ጧሪ ቀባሪ እንደው ያድርግላቸው። ተባረኩ። ይሄ ከእናት አባት የመጣ ነው መቼም እንጂ ልጆች ብቻ ይነን አልፈጠሩትም። ስለዚህ እግዚአብሔር ይስጥልን። እንደው ጎረቤቶች ደግሞ ተባረኩ፣ ተባረኩ። እኔ እነሱ ናቸው የሃያ አምስት አመት ጎረቤቶቼ ናቸው። እንደው እንቅፋት አይምጣብኝ

እንደው ሁሉን ሰው ሲድሩልኝ ሲያጨበጭቡ ነገ መጥተው ሰርተው ምን ብለው አሁን እሷ ምኑ እነሱ አሁን ምኑም እንድተያዝም አላዩትም። ይህን አምጪ ይህን አምጪ እያለን ይሰሩት እና በጣም እግዜር ይስጥልኝ። እናመሰግናለን። እድሜ ይስጥልኝ።

መግለጥ ይየለው ብድርሽን ይክፈልሽ። አሜን። አብሶ አንቺ ማለት ነው ብድርሽን ይክፈልሽ። ድሮ ነው የመረኩሽ ግን አሁንም ደግሞ ተባረኪ። አንቺ ትልቁ ልድ ላግኝው አደራሁት ከፍ ያለው ሰርግሽ ሆነ ምንሽ እመጣለሁ። እንደው ተባረኪ። እንደዚህ ነው ጓደኛ ለካ እኔ እንጃ። ጓደኛ ሲባል ዛሬ በጓደኛው ላይ ሲቀና ብዙ ነገር

አሚን እንግዲህ ምንም ማለት አልችልም። ይሄንን ይመስላል። እኔ ግን ማለት የምፈልገው ነገር አለ። ሰላም በጣም የምወዳት ጓደኛዬ ናት እና እኔ እምባ ይቀድመኛል እውነት

ለማንም ጓደኛ እንዲሆኛ አላውቅም። ማንም ጓደኛ እንደሷ ኖሮኛ አያውቅም እና እግዚአብሔር ነው ለእኔ የሰጠኝ። ማርያምን እና የእሷን ወልዶ ማየት እንደኔ መውለድ ነው የማየው። ማርያምን በጣም የምወዳት እና ክፏን ማየት አልፈልግም በቃ እና እግዚአብሔር ይመስገን። የደስታ እንባ ነው። ብዙ ነገር አውቃለሁ ከእሷ ጋር ብዙ ነገር

ብዙ ነገር አሳልፈናል እና ከቃል በላይ በቃላት የእሷን ፍቅር ገልጬ አልጨርሰውም። በጣም ነው የምወዳት፣ በጣም ነው የማከብራት። እና ደግሞ በጣም መልካም ባል ነው የሰጣት። በእውነት እኔ ለእሷ ትዳር እግዚአብሔርን አመሰግነዋለሁ። እና ለዚህ ክብር እንኳን በቃ እሺ፣ እናት በጣም ነው የምወድሽ። ገና ብዙ ብዙ ብዙ እናያለን እና እግዚአብሔር ይመስገን ብቻ

ይሄንን ይመስላል ፕሮግራሙ። ማለት ምትፈልጊው ያው ስሜታዊ ሆኜ በልዩ ልዩ መልክ አላመሰገንኩም እና በእውነት በእውነት

ከሴት ልጀምር መሰል በእውነት መክሊት ገልጸዋለች። ናዚዬ እንደ እህት ሆነሽ እግዚአብሔርን ይሄ ዲኮር እንዲ እንዲያምር ዋና አስተዋጽኦ የተወጣችው ልበል እንጂ እሷ ናት በብዙ መልኩ ማርያምን ምን ደስ የምት ቅን ነሽ፣ መልካም ነሽ። እግዚአብሔርን ከአንቺ ብዙ ነገር አይቻለሁ፣ ከአንቺም ብዙ ነገር ተምሬአለሁ። በጣም አመሰግንሻለሁ። በጣም ነው ሞድሽ

በጣም በጣም በእውነት ተነስቼ ነው የማመሰግኖች። ሲቀጥል ደግሞ በእውነት በወንዶች ልምጣ፣ በወንዶች በኩል ደግሞ እነ ሞገስ እነ ማሩ በእውነት ፋንታውን ከምር በጣም በቃ መልካም ወንድሞች ናችሁ እና በብዙ ነገር እግዚአብሔርን ምለው ዘንድሮ አመቱ ለእኔ ነው ሁሉ ሰውነት ቅን ሆኖብኛል እና

እግዚአብሔር እንግዲህ ሲሰጥ እንደዚህ ነው እና በጣም በእውነት በጣም ነው ማመሰግናችሁ። እግዚአብሔርም በጣም በጣም ዓለምዬ የምነው ተጠበቅሽ። አንቺንም በጣም ነው የምወድሽ፣ በጣም ነው ማመሰግንሽ። የግቢ ሰዎች በጣም ተከራዮች፣ ደስ ትላላችሁ እንግዲህ። ፍቅራችንን አይቀንስብን፣ ዋናው እሱ ነው።

ሁላችሁንም እወዳችኋለሁ፣ በጣም ነው የማመሰግናችሁ። እንግዲህ ሶዶ ያሉትንም አላመሰገንኩ ያው በቪዲዮ መልክ ያዩኛል ብዬ አስባለሁ። በጣም እወዳችኋለሁ፣ አመሰግናችኋለሁ። ፍቅራችሁ አልተለየኝም። አብራችሁኝ እንዳላችሁ ነው የምቆጥረው። ሌላ ምንም ምለው የለም። ናይ መክሊት፣ አሁንም ሳላለቅስ ተቀበይ

እሺ፣ እናመሰግናለን በጣም ግን፣ እኛ አሁን ያው እንሄዳለን። ሀደራ እንግዲህ ልጃችንን ከዚህ በኋላ ከዚህ በኋላ እናንተ ሀደራ ናት ከእግዚአብሔር በታች በእውነት እና እናመሰግናለን ሁላችሁንም። እግዚአብሔር ይመስገን ለዚህ ስላበቃል። በድጋሚ ድንግል ማርያም ምስጋና ይግባት።